ሻሽ እንድትቀዳ ያደረግሰት እኔ አላልኳትም። ራሱ ራስ አንቺ በዚህ ነጭ የተናገርኩት እቀጣለው። የምችለው ከሆነ አይ፣ ቅጣት የምችለው የማልችለው ብሎ ነገር የለም። እሺ ወይም ቢለው ማለት አለብሽ።

ይ ይ ውሃ አስደንግጣኝ ነው። የብዙ ጊዜ ልፋቴ ድካሜ ታሪኬ እኮ ነው የጠፋው። እንዴት ነው ገንዘብ ነው ብለህ የምታሳልሰው? እኮ አትበሳጭ። በሳጭ እኮ ነው እያልኩሽ ያለሁት። ዳጣ ክፍል ሶስት ይዘህ መጥቻለሁ ማለት ነው ጉድ ቤት ስትል ላይክ እንዳይረሳ እንግዲህ። ባለፈው ክፍል መጽሐፎችን ቅድጅ፣ ቲክቶክ ላይ የሆነ ቻሌንጅ ተጀምሯልና የመስ መስት ሆኛለሽ ትላት ስትላት ዳጣ ደሞ እንግዲህ መጽሐፎችን ትቀድና ስትቀዳቸውም እንግዲህ እሷ ትቀርጣታለች ማለት ነው። እሱም እንግዲህ ቆይ ብሎ ይዟት ይመጣል ማለት ነው። በዛም ሰዓት ለምንድነው አንቺ አንቺ መጽሐፎችን እንድቀድ ያዘሽ? ስትላትም አንቺ ራስሽ ነሽ የቀደድሽው ብላም ትከራከራታለች ሁለቶችም እንግዲህ ክርክር ላይ ይሆናሉ ማለት ነው። ዳጣም እንግዲህ እች ልጅ አውቃ ነው እንድቀዱ ያደረገችኝ ዛሬ የመጀመሪያው ፊልማ ይካዳ እንትላለች ማለት ነው። ሁለቶችን ፊት ለፊት ያደርጋቸውና እንግዲህ ያጋፍጣቸዋል። እንግዲህ ሁለቶችም ክዳዋል። አንቺ እንዲቀደድ ያደረግሻ ስትላትም፣ እንግዲህ አልመለስ። አንቺ አፍሽን ዝጊ አትዋሽ። በዚህ ድመሽ ነጭ ውሸት ትዋሻለሽ ወይ ስትልም ዳጣን ትንትላታለች። እች ምን አይነት ብጭቅ ናት? እንግዲህ ብላም እሷ እናታ ናንተ ማመን አለማመን የራስ ጉዳይ ነው። እራሷ ናት የቀደደች የቀረጠችው እራሷ ናት ብላም እንግዲህ ጥላት ሄዳለች። እኔን እንደምታምነኝ ሆነ ንፍስ ምታምን ስትልም በግዛ ቤት የመጣሽ ልትሳደቢ ትችያለሽ ወይ ብላም እሷን ዳጣም ተንገራግራታለች። ዳጣም እንግዲህ በነዴቱና ወደ ኩሽና ትሄዳለች። ኩሽና ስትሄድም አስደነገስን ትላታለች ማለት ነው። አናደደች አደላ አለችው። አንቺ ነው ሸር እንዲቀደድ ያልሻት አለች እሷ ከመጣች አንስቶ ትኩረትን ከኔ ላይ አንስተሃል፣ አለችው እች ልጅ ከመጣች እች ልጅ ከመጣች አትበያ አብጌል ሲለም እንግዲህ ይመልስላታል። እሷም ተናዳ በሩን በንዴት ዘግተው ትወጣለች ማለት ነው። እሷም ትደነግጣለች። ነ ሙሽ ናንጭን ይህን ስታይ የምትደነግጭ ወይ ስትል ምንትንትላታለች እራድለም እንዴት ዳጣይ ትላታለች። ምንሽ አልቀር ብሎሻን ትላታለች። ምንሽ ከናቴ ጋር ተጣላሽ እንዴት ትላታለች። አብኬ ልም እንግዲህ ወደ ኩሽና ሄዳ ያዘዝኩሽን ሰራሽ ላይ ስትላትም አይ አሁን ሰራልሻለሁ ትላታለች። ቆመሽ ተረትተረት ከመውራት ያልኩሽና ሰሪልኝ እንዴት ብላም ተናዳባት ትሄዳለች። ከዛም ይቺ ልጅ ግን ያማታል እንዴት ትላለች። ዳጣም አይታያት ባክሽ እሷን ከልጅነቷ ጀምሯ ነው ስትላትም እዚህ ቤት ከገባሽ ቆየሽ እንዴት ስትለን ትጠይቃታለች። አዎ ብላም እሷ ተመልስላታለች ማለት ነው። ዳጣም እንግዲህ ሶፋ ላይ ቁጭ ብሎ ሳለ እያነበበ እያለ በመሀል በመሀል እየገባች ታስቸግረዋለች። እዛም በኋላ ይቅርታ በቃ እናታ፣ ይቅርታ መጽሀፎችን ሳላውቅ ነው የቀደድኩ ትላለች። እሱም ይቅርታ ጥፋት ነው አውቆ ይቅርታ መጠየቅ ትልቅነት ነው፣ ብሎም ሲመልስላት ማለት ነው አንድ መጣፍ ለማንበብ አንድ አመት ሙሉ ስትልም፣ አይ ትንንሾችን ሰጥሽና ቅስ እያሽ ታነቢያለሽ ይላታል ማለት ነው። እንግዲህ ናታል ታርቀናም ብሎ ዳጣን ይቀፈስ ያደርጋት። እሷ ተናደድና ስልኳን ጠረጴዛ ላይ ትጥለዋለች ማለት ነው። በዛን ጊዜ ደንቅጠው እነሱ ይላቀቃሉ። ባልና ሚስቶች እንግዲህ መኪና ውስጥ ላይ ሆነው እያወሩ ያለ፣ ይሄን ሰሞኑን በቅርብ ጊዜ ወዲህ ግን በጣም ደስተኛ ሆነሃል ትለዋለች። በእርግጥ አዎ ይላታል። ግን ምንድን ነው እሱ እያለችም ለማየት ትሞክራለች። እኔን ደስ ስላሌ ደስ ሌልሽ ነው የሚገባው ሲልማ እንግዲህ እየመለስላታል። እኔም ለግን ደሬ ስትልም ደጋግማ ትጠይቀዋለች ኤቢ የቤት ናታን በጣም እንደምትወደው ግን ታውቃለህ እንዴ ብላም ትመልስለታለች። እሱም እንግዲህ ዋናው ይወዳታል የሚለው ነገር ነው ብሎም እንግዲህ ይመልስላታል። ናታን እንግዲህ በጣም ጥሩ ልጅ በጣም ትሁት ነው። እሷም ጥሩ ልጅ ናት ምናምን ትለዋለች ማለት ነው ናታና ግብታ ቀጥ አርጋ ልጆችን ወልዳ ማሳደግ ትችላለች ስትልም እንግዲህ ባሏን ተወያያለች ማለት ነው። ግናታት ለእብ ያለው ስሜት እርግጠኛ ነው ወይ እያለም እንግዲህ እንትን ይላታል። እሱን ተው ሁልቀን ተደብቀው ተደብቆ ሲያወር ሰምቻቸዋለሁ ብላም እናትቱ እንግዲህ ትመልስላታል። እነሱ ሁለቶች ከተዋደዱ ችግር የለም ብሎም እንግዲህ እንትን ይላል። እሷም ችግር የለውም በእኔው ነበር ይወዳታል ስትልም ትመልስለታለች። ለማይወዳት ሴት ባልሆን ወይም ደግሞ እንደዚህ ብለን ልናስገድደው አይገባም፣ ሲልም እንግዲህ ይመልስላታል ማለት ነው። ልጆች ዋናው ራሳቸው ተዋደው ተፋቅረው መሆን አለባቸው፣ በእኛ ጫና ሊሆን አይገባም። በኋላ ላይ ጦሩ ሊመጣ አይችልም። ሁለታቸው ግዴታ ራሳቸው መዋደድና መፋቀር አለባቸው ብለም እንግዲህ ይመልስላታል እሷም ግድ የለም ይዋደዳሉ ብላ ትመልስለታለች። እና ያቺ ልጅ ሳ መቼም ከዛም እንግዲህ ዳጣን ቅጣት ትቀጫለች አላት። ምችለው ከሆነ እሽ ትላለች። ቅጣት ቅጣት ነው የሚችለው ከሆነ ምናምን አይባልም ይላታል። እሺ በቃ ስታይል የከፋ ካልሆነ እቀበላለሁ ትለዋለች። ከዛም መርካቶ አብረን ሂደን መጽሐፍ እንገዛለን ይላታል። ከዛም አብቄል እንግዲህ እኔ አብሬ ይሄዳለሁ ወይም ደግሞ እኔ እገዛለሁ ያለው ብዬ አልነበረ ለምን እሷን ይዛት ትሄዳለ? እኔ ነኝ አብሬ ሄድ፣ ትላለች በጣም በቃ ሷ ተቀጣችልኝ፣ እሷ አብራት ትሄድ ስትለው፣ አይ አንቺንሽ መሄድ ያለብሽ ይላታል። እንግዲህ አብቄልም እኔ ነኝ እምሄድ ትላለች በመሀል ላይ፣ አንቺ በሌላ ቀን ትሄጃለች፣ ዛሬ ግን እሷን ላስተምረ ስለምፈልግ እሷን ነው ይዣት የሚሄደው ይላል ማለት ነው። ከዛም ምንድን ነው እኔ ጋር ታፍርብኛለህ? እንዴት አብጌልም እዛም በኋላ አይሆንም እሷ ናት መሄድ ያለባት ብሎ ያሳምናታል። እሷም ተነስታት ትሄዳለች ማለት ነው። አብጌልም እንግዲህ ልብስ ቀይሬ ናታልም ልብስ ቀይሬ ልምጣና ዳጣ፣ አብረን እንሄዳለን ይላታል። አብጌልም እንግዲህ ወደ ውሃ ቤት ሄዳንም ለምንተኛሽ ብላ ምሷ እንዳጣ ስትላለች እሷንም ሁሉ ሰው ነው እንዲያገኛት ሁሉ ነው እንደሚወዳት ስትልም እንትን ትላለች ማለት ነው። በዛን ሰዓትም እሷን አስወጥታ እሷ ትተኛለች አብየል ማለት ነው። ውሃም እንግዲህ ሶፋ ላይ ቁጭ ብላ መጽሐፍ ለማንበብ እየሞከረች ነው። በዛን ሰዓት እንግዲህ እናትና አባቶቿ ይመጣሉ። እናትሞ ሀየ የኔጎ በጣም ባዊ ትላታል። ውሃም እናቷ ነቀፉ አድርጋ ትሰማታለች። ጠጋ ጠጋ ስትላት ምንድን ነው እቺ ሁሉ ነገር ትላታለች። ኬክ ትላለች። ይሄ ምንድን ነው አንቺ ሕጻንሽ እንዴት ትላታለች። ያደገ ሰው ኬክ አይበላም እንዴት ስትልን ትጠይቃታለች። ግን ማሚዬ መቼ ነው እንትን መቼ ነው ምን ሄደ ትላለች ማለት ነው የሆነ ቦታ ይዘሽ ትሄጃለሽ ወይ አሞራ ምናምን የበዛበት ትላት። የልጅ ነገር ወይ ጉድ የልጅ ነገር ትላለች እናቷም እና ኤብየት ደነስ ስትላትም እናንተ ምኝታ ቤት ኤባ ተኝታለች ትላታለች። ምንድን ነው በዚህን ሰዓት ስትላትም ውሃ ጭኗ ላይ ተኝታ አላት ነሳት ትላለች። ኤብ እንግዲህ የሆነ ተንኮል ነገር እያሰበች ነው፣ የሆነ ነገር ለመስረቅ እያሰበች ነው። መሳቢያው መክፈት መስጋት እያደረገች ነው ማለት ነው አቤኬል እንግዲህ የእናቷን ጌጣጌጥ በሙሉ ልቅም ቅም አድርጋ ይዛ ትወጣለች ማለት ነው። ይዛ ለመውጣት እያሰበች እያለ ውሃ ትመጣና የሆነ ጌጥ ተንጠልጥሎ ስታይ ይህ ምንድን ነው ስትል ምትስትል በጥፊ ትመታና ትመስላል። እናቷም እንግዲህ ለምንድን ነው ሁልጊዜ የምትጣሉት? ለምንድን ነው እንደዚህ የምትሆኑ? ስትልም ትቆጣቸዋለች። እናም ውጡ፣ ላይ ከዚ ላይ እኔ ማረፍ ትፈልጋለሁ ብላም ታስወጣቸዋለች ማለት ነው። እናም እንግዲህ አብጌል ተመልሳ መጣናቷን እናቷ እንዴት ነሽ እማዬ ብላም ታዋራታለች እንዳጣ መርካቶ ሄዳለች ስትላት አይ ውሃ ነግረኛለች ስትላት፣ እና እንደዛ እሷ ስትሄደል እንደ ደስ የሚል ስትለም አይ ከናታን ጋር ኮኔ ሄደችው ብላም ትንትላለች። ስትንከረፈፍ እንግዲህ ከንትንሽ መጨለፈች ብላም ትላታለች ማለት ነው። እናም እንግዲህ ይች ዱሬ በጣም ለህፃናት የማይል የባና ስትልም እንግዲህ ትላታለች። እናቲቱም ምን ስሰርቅ አየሻት? ምንድን እየሰረቀችው ብላም ትጠይቃታለች። ሰራተኛዋ እንግዲህ ምንድን ነው ቅድም ስትጣሉ የነበር ብላም ውሃን ትጠይቃታለች። ቅድም ኪሷ የሆነ ነገር አይቼ በጥፌ መታች ትላታለች። አይዞሽ ቆንጆ ትላታለች። ለምንድና አይዞሽ፣ እኔ ቆንጆ የምትኝ አትመችልኝም። እንደ እንደ በፊቷ አትመችልኝም አለቻት። እሷም እንግዲህ አኩርፋ ትሄዳለች። እናም ዳጣ ደሞ ናፈቀች ትላታለች። ለምን አትደውይላትም አለቻት ብላ እሷም እንግዲህ ታቅፋታለች። ግቢ እየጠረገች ባለችበት ሰዓት ማለት ነው። አብኬል እንግዲህ ስሰርቅ አላየዋትም ግን ጠርጥሬያታለሁ። ሁሉ ነገሯ ደስ አይለይም። እዚህ ቤት አንድ ዕቃ እንደ ባይቀመጥ ባይነኝ ትላታለች። እኔ እኮ ላባትሽ ብዙ ጊዜ ነግሬው አለሁኝ አልቻልም። እስካሁን ድረስ ለምን እዚህ ቤት እንዳመጣት ሊነግራኝ አልቻለም። ስትልም እንግዲህ እንትናት እኔ በብዙ ነገር ነው ምጠረጥራት ስትልም እንትናለቻት እናቲቱም እንግዲህ አይ እንግዲህ አንቺ ደግሞ መንገድ ሲከፈትልሽ ብዙ ነገር ታወሪ ያለሽ አለቻት። እንዴም አይ ዘርፋ ከዘረፈች ኮ እዚህ ቤት አታገኛትም። አልቻ ምንድነው ዘርፋ ዘርፋ ምትይ አለቻት። እኔ እዚህ ቤት የሆነ እቃ ይዛ ስትወጣ አይቻት አለች ትላለች። ከማን ጋር ነው ስትገባ እየሻት ወይስ ምንድን ነው ይዛ ስትወጣ እየሻት? አለቻት። እናም እንግዲህ እንደዛ በምትላት ሰዓት እንትኗን እቃዎቿ ማየት ትገባለች፣ እናቲቱ ማለት ነው። በምትገባበት ሰዓትም እንግዲህ ጌጦቿ በሙሉ የሉም ትደነግጣለች። እንዴ እንዴ እያለች እንግዲህ በጣም እየተናደደች ነው። ዳጣና ናታን እንግዲህ መጽሐፍ ገዝተው ይመጣሉ። እስኪ መጽሐፉን አምጠው ልየው ስትለውም፣ እሱም ቢላታል ይደብቅባታል። መንገድ ላይ መንገድ እንዳሳየ ሆኑ እየተማ እንትን እያሉ ይመጣሉ። ነጻነትሽ እኮ ግን በጣም ደስ ነው የሚላል። ስለማላስብና ድድብ ስለሆንኩ ነዋ ትለዋለች ማለት ነው። ራሴን በዚህ መልኩ ከገለጽሽ ምን ብሎም እንትን ይላታል ጂነስነት ነው እንግዲህ፣ ራስሽን በዚህ መልኩ ከገለጽሽ ይላታል። ግን እርግጠኛ ነሽ፣ መንገድ ላይ ነው ተወልድሽ ያደግሽ ይላታል። ጎዳና እንደዚህ አሳምሮ የሚያሳድግ ከሆነማ እኛም ቤት ውስጥ ማሰብ ይላታል። ቆንጆንሽ እያልከኝ እንዳይሆናል። አዎ በጣም ቆንጆንሽ ይላታል። ኪዲኝ ኪዲን፣ እንደዚ እንዳትለኝ፣ ሁለተኛ እንደዚ እንዳትለኝ አለች። አፍራለሁ አለች። አይናው ጣንሽ ነጣነት አለሽ ስልሽ ጭራሽ ታፍሪያለሽ እንዴ ይላታል። አንተ እንዴት መጣህ? እዚሁ አዲስ አበባ ነው እንዴ ወልደህ ያደግከው ትለዋለች። አዎ እኔ እዚሁ ተወልጄ ነው ያደኩት። ቤቶቹ በጣም ሀብታም ናቸው፣ ተንከባክበው ያሳደጉኝ ይላታል። አዎ ታስታውቃለህ፣ በጣም ተንከባክበው እንዳሳደጉ ትለዋለች ለትምህርት ወደ አዲስ አበባ ሲመጣ እንዳልባላሽ አስበው ወደዚህ አደረጉኝ እንዲጠብቁኝ አደረጉኝ፣ ይላታል እሷም ጥበቃ የሚያስፈልገህ ልጅ አይደለህም ስትል ትመልስለታለች። እማዬ ምን ተፈጠረ? ምንድን ነው ስትላትም ተወሰደ እንደማይ ይወስደዋለች ወይ ትላታለች። አልማዙም ወርቁም ሁሉ ነገር ተወሰደ ወይ ትላት ምንም የለም እኮ ምንም የለም እኮ አብዬል፣ ምንም የለም ቤት ውስጥ አባትሽን እየነገርኩት ይላታል። በቃ እማዬ ጠዋት አልጋ ቤት ስትገባ አይቻታለሁ። ራሷን የምትሆን ትላታለች። ነይ በቃ ምንም አንድ ያስቀረችው ነገር የለም ሁሉም ነገር ወስደዋለች። ስትመጣ እጠይቃታለሁ ትላታለች። ይ ሁሉ ሀብት ንብረት ወስዳ ተመልሳ ትመጣለች ትያለሽ እንዴት? ትላታለች እናትም እንግዲህ እያበደች ነው እሷ ደግሞ አብጌል ደግሞ ተመልሳ ትመጣለች። የስራ ህንስጥህ ብላም እንግዲህ ባሏን ለመወቀስ ትሞክራለች። ደረጀ የስራ ህንስጥህ ትለዋለች። እንግዲህ አባቴ በጣም ይወደኛል በጣም ነው የሚወደኝ ብሎም እንግዲህ ናታል ለዳጣ ይነግራታል። ደረጀ ጥሩ ሰው ነው፣ ከመንገድ ቸገሬ ስትሄድ ላንችን ሲያመጣ ሼላተር ማለት ነው አንቺስ እንግዲህ ቸገሬ ስትሄድ እንደዞች ሲያመጣ ሴላትም እንግዲህ እሷም እንግዲህ ዝም ትላለች። አሁን ግን አባት አለ ያውም የምኮራበት ትላለች። እና ለምን መንገድ ላይ ወጣሽ ይላታል። ከዛም በኋላ እሽሽ በቃ መንገድን ቀይር ትለዋለች ማለት ነው። ደግሞ አብጌል ትወድሃለች ይላታል። እኔ እናት አባቷን አክብሬ ነው እንጂ ይላታል። በጣም አስቸጋሪ ልጅ ናት። እዚህ ቤት ስትኖሪ በጣም ታስቸግራለች። እዚህ ቤት ስትኖሪ በጣም ልታስቸግርሽ ትችላለች ይላታል ማለት ነው። መጽሐፉ እንድቀድ ያደረገችኝ እሷን ቲክቶክ ላይ ታዋቂ እንዳደረገች ቅደጅ ያለችኝ እሷን አስትር መንገድ ትለዋለች። አይ ተረድችሻለሁ የእሷ ሴራ እንደሆነ ተረድቻለሁ። አትናደጅ እሷን መታገስና መቻል ይኖርብሻል አላት። አንተና የውሃ ግን በጣም ነው የሌለ ምችት ያላችሁኝ አለችው። ናታን መጽሐፍ ማንበብ አለብኝ እና አታስተምረኝም ትለዋለች። ምን ችግር አለ አስተምርሻለሁ ይላታል። ወክ እያደረግን እንሂድ ይላታል። እሱም በታክሲ እንሂድ ስትለው አይ በእግራችን ወክ እናድርግ ይላታል። ይህ መጣፍ ደግሞ እኔ የቀደርኩት ነው ወይ ስትለው አይ ይሄ ሌላ ነው ያንንም ማጣ ነው አይደለ እንዴ ይላታል። እየነገሩት ጉድ አደረገ፣ እየነገሩት ጉድ አደረገ። የማረው ሃያ አለች። እንግዲህ ተናዳ ሳትጎርሳ ሳትለብሳ ተጠብቃቸዋለች ማለት ነው። መጣ አለችው። እንግዲህ ባለቤቷ ሲመጣ በቃ ተረጋይ ገንዘብ አይደል ላይ የጠፋው ሰርተን እንተከዋለን። ይላታል ሰርተን እንተከዋለን፣ ገንዘብ አይደል የጠፋው ይላታል። እ ገንዘብ አልክ፣ ገንዘብ አልክ። የብዙ ጊዜ ልፏቴ ድካሜ ታሪኬ ነው የጠፋው። እንዴት ነው እንደዚህ ገንዘብ ብለህ የምታሳንሰው? እሱም አትበሳጭ ይላታል። እንዴት ነው የማልበሳጨው? እንዴት ነው የማልጨንቀው? አንተ የሰጠኸኝ ብቻ አይደለም፣ ብዙ ሰው እየሰጠኝ ስጦታ ነው። ደግሞ ነግሬሃለሁ፣ መጀመሪያ እች ልጅ ምንም አልጣመኝም አልተመቸኝም ብዬ ነግሬሃለሁ፣ አስጠንቅቄሃለሁ አለችው። እሷ ስለመሆኑ መውሰዱ ምንም ማስረጃለሽ ይላታል። እና አናታን ነው የወሰደው ውሃ ነው ወይስ ሰላም ብላም እንግዲህ ተጠይቀዋል። እች ልጅ ከመምጣቷ በፊት እንደዛ አይነት ነገር ተደርጓ አይታወቅም። እሷ ከመጣች ነው ብላም እንግዲህ ታብዳለች ማለት። እየወላችሁ ስትመጣ ማንም ሰው እንዳያስደነግጣ ቀስ ብለን አንነግረናት። እቆው እሷ ጋር ከሆነ በሰላም እንቀበላታለን ይላል። አባዬ ከመኝታ ቤት ስትወጣ ይቻታል። ከዛ ናታን ይዛ መርካቶ ይዛው ሄደች ብላም እንግዲህ አብጌል ትናገራለች። እኔ የገረመ የናታ ተባባሪ ነው ትላለች። ናታን እኮ ሲጀመር ዳጣን ካገኘ በኋላ እኛ ነ ራስቶና ብላ አብጌልም ትናገራለች። ምንም ነገር እንዳትናገሩ ቀስ ብለን እንናገራታለን፣ እንዳታስደነግጧት አስደነግጧት ይላታል። አባትየውም እች ቀን ትለፍና አንተና እኔ ቁጭ ብለን ገና የምንጠያየቀው የምናወራው ነገር አለ አለች አብጌልም። ሲጀመር እች ልጅ የት ነው ያገኘሃት? ቤታችን እንዴት ነው ያገኛት? እዚህ ቤት ማስወጣት አለብን አለች። ዝም በይ አንቺ አንቺ ዝም ካልሽ እና ጆሮ ከሰጡሽ ብዙ ነገር ታወሪያለሽ። ደግሞ ደሞ እዚህ ምን ትሰሪያለሽ? ሂጂ ወደ ክላስስ ብሎ ይጠይቃታል። አትሄጂም ቁጭ በይ ብሎም እንግዲህ ብላም እንግዲህ እናቷ ታስቀምጣታለች። ውሃም ወደ ኩሽና አትሄድና ምን ተፈጥሮ ነው ወይ ትላታለች። እኔ እንጃ እኛ ቤት ሌባ ገብቶ ነው ትላታለች። የት እዚህ ቤት ትላታለች። ምን ተሰርቆ ነው ወይ ትጠይቃለች እማየ የምኝታ ቤት ክፍል ውስጥ የወርቅ ሳጥኑ እሱ በሙሉ ሁሉ ነገር ተወስዷን ትላታለች። ምን ብላ እሷን ትጠይቃለች እማዬ እንዲያውም ፖሊሲ ይጠራ ብላለች። ቤት ውስጥ ሁሉ ነገር ተሰርቋን ብላ ትናገራለች። ውሃ ደግሞ ኤቢ ግን ዳጣናት የሰረቀችው ዳጣና አይቻታለሁ ብላ አለች ማለት ነው። አንቺ ሴት ትሻታል ወይ ብላ እንደገና እሷን ትመልሳለች። እኔ ግን ዳጣ ሌባ አትመስለኝም ስትልም እንግዲህ ትመልስላታለች። ወይ ዳጣ እዚህ ቤት ባትመጭ ይሻለች ነበር፣ አይ መከራ አለቻት። እንግዲህ ሴትየዋም እንግዲህ ለፖሊስ ይጠራና የሰረቀቻት አንድ ባንድ ታስረክባለች። ፖሊስ ጥራ አለች። እሱም እንግዲህ መች ጠየቅናት፣ መች መጣች አለች። ሲጀመር እሷ ሌባ ናት ተላለች። እንግዲህ ልጅና እናቶች እንግዲህ ሌባ ናቸው እያሉ ነው። አባትዬው ደግሞ ተረጋጉ ይላቸዋል። ደረጀ ፖሊስ ጥራለኝ ስትልም እንግዲህ ደውዬላቸዋለሁ ለናታት ደውዬላት አለ። እየመጡ ነው ሲልም አባትየው እንግዲህ አይናገረው ማለት ነው። በሩን ከፍተው ሁለቶችን ክርር ብለው ቁማ ሲያያቸው የሆነ ፍርሀት ስሜት ነገር፣ የሆነ ችግር እንደተፈጠረ ነገር ሆኖ እንግዲህ ተሰብስበዋል። የዛሬ ቪዲዮ እንግዲህ በዚህ መልኩ ነው። ዳጣ ምንም ነገር በማታውቀው ለየዋነች ድሮም ጠርጥሬያታለሁ እያለች ነው። እሷን እዚህ ቤት የማስወጫ ወይም ደግሞ ከናታ ለማራቅ የምታደርገው ሴራ ማለት ነው። በሚቀጥለው ምን ይሆን ይሆን ይዘንላችሁ የሚመጣ ይሆናል። መልካም ጊዜ ይሆንላችሁ።